መንጃ ፈቃድ የኮምፒውተር ፈተና ጥያቄዎች ከመልሶቻቸው ጋር። ጥያቄ ቁጥር አንድ የተሽከርካሪ የነዳጅ ፍጆታን ከፍ ከሚያደርጉ ምክንያቶች፣ ምርጫ አንድ የጎማ ነፋስ መጠን ማነስ፣ ምርጫ ሁለት ያለ አግባብ ከባድ ማርሽ መጠቀም፣ ምርጫ ሶስት ከተሽከርካሪው የጭነት አቅም በላይ መጫን፣ ምርጫ አራት ሁሉም። የዚህ ጥያቄ ትክክለኛው መልስ ምርጫ አራት። ሁሉም የሚለው ነው። ጥያቄ ቁጥር ሁለት የዚህ ምልክት ትርጉም ምንድን ነው? ምርጫ አንድ ወደፊት የህፃናት መጫወቻ ቦታ አለ። ምርጫ ሁለት መንገዱ ባላንሱን የሳተ ስለሆነ ተጠንቅቀ አሽከርክር። ምርጫ ሶስት የምድር ሚዛን ስለሚያጋጥም ተጠንቅቀ አሽከርክር። ምርጫ አራት ማንኛውም ተሽከርካሪ በሞተር በእንስሳት በእጅ የሚገፉትን ጭምር ማለፍ የተከለከለ የዚህ ጥያቄ ትክክለኛ መልስ ምርጫ አንድ ወደፊት የህፃናት መጫወቻ ቦታ አለ የሚለው ነው። ጥያቄ ቁጥር 3 የዚህ ምልክት ትርጉም ምንድን ነው? ምርጫ አንድ ለተላላፊ ቅድሚያ ስጥ። ምርጫ ሁለት ቅድሚያ ስጥ የሚል ምልክት ወደፊት አለ። ምርጫ 3 ወደ አደባባይ ስለተቃረብክ ተጠንቅቀህ አሽከርክር። ምርጫ አራት ቁም የሚል ምልክት ወደፊት አለ። የዚህ ጥያቄ ትክክለኛ መልስ ምርጫ አንድ ለተላላፊ ቅድሚያ በመስጠት ተጠንቅቀ አሽከርክር የሚለው ነው። ጥያቄ ቁጥር አራት የዚህ ምልክት ትርጉም ምንድን ነው? ምርጫ አንድ ለተላላፊ ቅድሚያ በመስጠት ተጠንቅቀ አሽከርክር። ምርጫ ሁለት ቅድሚያ ስጥ የሚል ምልክት ወደፊት አለ። ምርጫ ሶስት ወደ አደባባይ ስለተቃረብክ ተጠንቅቀ አሽከርክር። ምርጫ አራት ቁም የሚል ምልክት ወደፊት አለ። የዚህ ጥያቄ ትክክለኛ መልስ "ምርጫ 2 ቅድሚያ ስጥ" የሚል ምልክት ወደፊት አለ የሚለው ነው። ጥያቄ ቁጥር 5 የዚህ ምልክት ትርጉም ምንድን ነው? ምርጫ 1 ለተላላፊ ቅድሚያ በመስጠት ተጠንቅቀህ አሽከርክር። ምርጫ 2 ቅድሚያ ስጥ የሚል ምልክት ወደፊት አለ። ምርጫ 3 ወደ አደባባይ ስለተቃረብክ ተጠንቅቀህ አሽከርክር። ምርጫ አራት ቁም የሚል ምልክት ወደፊት አለ። የዚህ ጥያቄ ትክክለኛ መልስ ምርጫ አራት ቁም የሚል ምልክት ወደፊት አለ የሚለው ነው። ጥያቄ ቁጥር ስድስት የዚህ ምልክት ትርጉም ምንድን ነው? ምርጫ 1 ለተላላፊ ቅድሚያ በመስጠት ተጠንቅቀህ አሽከርክር። ምርጫ 2 ቅድሚያ ስጥ የሚል ምልክት ወደፊት አለ። ምርጫ ሶስት አካል ጉዳተኞች ስለሚያጋጥሙ ተጠንቅቀ አሽከርክር። ምርጫ አራት ቁም የሚል ምልክት ወደፊት አለ። የዚህ ጥያቄ ትክክለኛ መልስ ምርጫ ሶስት አካል ጉዳተኞች ስለሚያጋጥሙ ተጠንቅቀ አሽከርክር የሚለው ነው። ጥያቄ ቁጥር ሰባት የዚህ ምልክት ትርጉም ምንድን ነው? ምርጫ አንድ መንገዱ በስተቀኝ በኩል እየጠበበ ስለሚሄድ ተጠንቅቀ አሽከርክር። ምርጫ ሁለት ቅድሚያ ስጥ የሚል ምልክት ወደፊት አለ። ምርጫ ሶስት መንገዱ በስተግራ በኩል እየጠበበ ስለሚሄድ ተጠንቅቀ አሽከርክር። ምርጫ አራት ቁም የሚል ምልክት ወደፊት አለ። የዚህ ጥያቄ ትክክለኛ መልስ ምርጫ አንድ መንገዱ በስተቀኝ በኩል እየጠበበ ስለሚሄድ ተጠንቅቀህ አሽከርክር የሚለው ነው። ጥያቄ ቁጥር ስምንት የዚህ ምልክት ትርጉም ምንድን ነው? ምርጫ አንድ፣ ለብስክሌት ማለፍ የተከለከለ፣ ምርጫ ሁለት፣ ለብስክሌት ማለፍ የተፈቀደ፣ ምርጫ ሦስት፣ ለብስክሌት ማቆም የተከለከለ፣ ምርጫ አራት፣ ለብስክሌት ማቆም የተፈቀደ የዚህ ጥያቄ ትክክለኛ መልስ ምርጫ ሁለት ለብስክሌት ማለፍ የተፈቀደ የሚለው ነው። ጥያቄ ቁጥር ዘጠኝ የዚህ ምልክት ትርጉም ምንድን ነው? ምርጫ አንድ ለብስክሌት ማለፍ የተከለከለ፣ ምርጫ ሁለት ለብስክሌት ማለፍ የተፈቀደ፣ ምርጫ ሶስት ለብስክሌት ማቆም የተከለከለ፣ ምርጫ አራት ለብስክሌት ማቆም የተፈቀደ የዚህ ጥያቄ ትክክለኛ መልስ ምርጫ አንድ ለብስክሌት ማለፍ የተከለከለ የሚለው ነው። ጥያቄ ቁጥር 10 የዚህ ምልክት ትርጉም ምንድን ነው? ምርጫ አንድ የጥሩምባ ድምፅ ማሰማት የተከለከለበት፣ ምርጫ ሁለት የጥሩምባ ድምፅ ማሰማት የተፈቀደ፣ ምርጫ ሶስት የሙዚቃ ትምህርት ቤት ስለሚያጋጥም ተጠንቅቃች አሽከርክር፣ ምርጫ አራት መልሱ የለም። የዚህ ጥያቄ ትክክለኛ መልስ ምርጫ አንድ የጥሩምባ ድምፅ ማሰማት የተከለከለበት የሚለው ነው። ጥያቄ ቁጥር አስራ አንድ የተሽከርካሪ የአደጋ ጊዜ ወይም ሀዛርድ መብራት የምንጠቀመው፣ ምርጫ አንድ በአደጋ ጊዜ፣ ምርጫ ሁለት በጭጋጋማ ጊዜ፣ ምርጫ ሶስት ዝናባማ ጊዜ፣ ምርጫ አራት ሁሉ የዚህ ጥያቄ ትክክለኛ መልስ ምርጫ አራት ሁሉም የሚለው ነው። ጥያቄ ቁጥር 12 የፍሬን መብራት ጥቅም ምርጫ አንድ ለመቆም ወይም መቆማችንን ያሳያል፣ ምርጫ ሁለት በጭጋጋማ ጊዜ፣ ምርጫ ሶስት ፍጥነት መቀነሳችንን ያሳያል፣ ምርጫ አራት አንድ እና ሶስት መልስ ነው። የዚህ ጥያቄ ትክክለኛ መልስ ምርጫ አራት አንድ እና ሶስት መልስ ነው የሚለው ነው። ጥያቄ ቁጥር 13 የቀኝ ፍሬቻ መብራት ጥቅም ምርጫ አንድ ጠርዝ ይዞ ለመቆም፣ ምርጫ ሁለት ወደ ቀኝ ለመታጠፍ፣ ምርጫ ሶስት ወደ ዝቅተኛ ፍጥነት ለመግባት፣ ምርጫ አራት ሁሉም መልስ ነው። የዚህ ጥያቄ ትክክለኛ መልስ ምርጫ አራት ሁሉም መልስ ነው የሚለው ይሆናል። ጥያቄ ቁጥር አስራ አራት የግራ ፍሬቻ መብራት ጥቅም፣ ምርጫ አንድ ወደ ከፍተኛ ፍጥነት ለመግባት፣ ምርጫ ሁለት ከቆሙበት ለመነሳት፣ ምርጫ ሶስት ከፊት ያለን መኪና ቀድሞ ለመሄድ፣ ምርጫ አራት ሁሉም መልስ ነው። የዚህ ጥያቄ ትክክለኛ መልስ ምርጫ አራት ሁሉም መልስ ነው የሚለው ነው። ጥያቄ ቁጥር 15። በምሽት ወቅት ከፊት ተርፎ የሚወጣን ጭነት መኖሩን ለማመልከት የሚደረገው ቀይ ጨርቅ መንጠልጥል ነው። ምርጫ 1 እውነት። ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ 2 ሐሰት ነው። ጥያቄ ቁጥር 16። ቾክ ቫልፍ መጠቀም ጠዋት በተለይ በቅዝቃዜ ወቅት የቤንዚን ሞተር ቶሎ እንዲነሳ ይረዳል። ምርጫ አንድ እውነት፣ ምርጫ ሁለት ሐሰት የዚህ ጥያቄ ትክክለኛ መልስ ምርጫ አንድ እውነት ነው። ጥያቄ ቁጥር 17። ነዳጅ እና አየር ወደ ሲሊንደር የሚያስገባ የተሽከርካሪ ክፍል፣ ምርጫ አንድ ኤግዞስት ቫልቭ ወይም አስወጪ ቫልቮላ፣ ምርጫ ሁለት ሮከር አርም፣ ምርጫ ሦስት ዲስትሪቢዩተር ምርጫ አራት ኢንቴክ ቫልቭ ወይም አስገቢ ቫልቮላ የዚህ ጥያቄ ትክክለኛ መልስ ምርጫ አራት ኢንቴክ ቫልቭ ወይም አስገቢ ቫልቮላ ነው። ጥያቄ ቁጥር 18። የተቀጣጠለውን ነዳጅ እና አየር ጪስ ከሲሊንደር የሚያስወጣ የተሽከርካሪ ክፍል ምርጫ አንድ ኤግዞስት ቫልቭ ወይም ማስወጪ ቫልቮላ። ምርጫ 2 ብሮከር አርም። ምርጫ 3 ዲስትሪቢዩተር። ምርጫ 4 ኢንቴክ ቫልቭ ወይም ማስገቢ ቫልቮላ። የዚህ ጥያቄ ትክክለኛ መልስ ምርጫ 1 ኤግዞስት ቫልቭ ወይም ማስወጪ ቫልቮላ ነው። ጥያቄ ቁጥር 19 ፍላይ ዊል ወይም ቮላ ነው የሚገጠመው ክራንክ ሻፍት ላይ ነው። ምርጫ 1 እውነት። ምርጫ 2 ሐሰት የዚህ ጥያቄ ትክክለኛ መልስ ምርጫ አንድ እውነት ነው። ጥያቄ ቁጥር 20 ግሎ ፕለግ መጠቀም ጠዋት በተለይ በቅዝቃዜ ወቅት የናፍጣ ሞተር ቶሎ እንዲነሳ ይረዳል። ምርጫ አንድ እውነት፣ ምርጫ ሁለት ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ አንድ እውነት ነው። ጥያቄ ቁጥር 21 የዚህ የተሽከርካሪ አካል ምን በመባል ይታወቃል? ምርጫ 1 ሊፍ ስፕሪንግ፣ ምርጫ 2 ኮይል ስፕሪንግ ወይም ሞላ፣ ምርጫ 3 ባሊስትራ፣ ምርጫ አራት 1 እና 3 መልስ ናቸው። የዚህ ጥያቄ ትክክለኛ መልስ ምርጫ አራት 1 እና 3 መልስ ናቸው የሚለው ነው። ጥያቄ ቁጥር ሀያ ሁለት የተሽከርካሪው የጭነት ክብደት ሲጨምር ሰበቃ ይጨምራል። ምርጫ አንድ እውነት፣ ምርጫ ሁለት ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ አንድ እውነት ነው። ጥያቄ ቁጥር ሀያ ሦስት በሞተር ውስጥ ዘይት የሚዘዋወርበት ክፍል ኦይል ጋለሪ ይባላል። ምርጫ አንድ እውነት፣ ምርጫ ሁለት ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ አንድ እውነት ነው። ጥያቄ ቁጥር 24 አውቶማቲክ ማርሽ ያላቸው ተሽከርካሪዎች ማርሽ ለመቀየር ፍሪ ሲሆኑን በደንብ መርገጥ ያስፈልጋል። ምርጫ አንድ እውነት፣ ምርጫ ሁለት ሀሰት። የዚህ ጥያቄ ትክክለኛ መልስ ምርጫ ሁለት ሀሰት ነው። ጥያቄ ቁጥር 2 አምስት አንድ ባትሪ ከተሽከርካሪ ለማውረድ በቅድሚያ የሚፈታው የባትሪው ፖዘቲቭ ተርሚናል ነው። ምርጫ አንድ እውነት፣ ምርጫ ሁለት ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ ሁለት ሐሰት ነው። ጥያቄ ቁጥር 26 አንድ ባትሪ ተሽከርካሪ ላይ ለመግጠም በቅድሚያ የሚታሰረው የባትሪው ፖዘቲቭ ተርሚናል ነው። ምርጫ አንድ እውነት፣ ምርጫ ሁለት ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ አንድ እውነት ነው። ጥያቄ ቁጥር ሃያ ሰባት የፒስተንን የቀጥታ እንቅስቃሴ ወደ ክብ ዙር የሚቀይር የሞተር አካል ክራንክሻፍት ወይም ኮሎ በመባል ይታወቃል። ምርጫ አንድ እውነት፣ ምርጫ ሁለት ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ አንድ እውነት ነው። ጥያቄ ቁጥር ሃያ ስምንት በአውቶማቲክ ካምቢዮ ተሽከርካሪ የማርሽው ዘንግ በፒ ፊደል አቅጣጫ ከሆነ፣ ምርጫ አንድ ተሽከርካሪውን ወደ ፊት ለማንቀሳቀስ፣ ምርጫ ሁለት ተሽከርካሪውን ወደ ኋላ ለማንቀሳቀስ፣ ምርጫ ሶስት ተሽከርካሪውን ለማቆም ምርጫ አራት ጉልበት ለመጨመር የዚህ ጥያቄ ትክክለኛ መልስ ምርጫ ሶስት ተሽከርካሪውን ለማቆም የሚለው ነው ጥያቄ ቁጥር 29 በአውቶማቲክ ካምፒዮ ተሽከርካሪ የማርሹ ዘንግ በዲ ፊደል አቅጣጫ ከሆነ ምርጫ አንድ ተሽከርካሪውን ወደፊት ለማንቀሳቀስ ምርጫ ሁለት ተሽከርካሪውን ወደኋላ ለማንቀሳቀስ ምርጫ ሶስት ተሽከርካሪውን ለማቆም ምርጫ አራት ጉልበት ለመጨመር የዚህ ጥያቄ ትክክለኛ መልስ ምርጫ አንድ ተሽከርካሪውን ወደፊት ለማንቀሳቀስ የሚለው ነው ጥያቄ ቁጥር ሰላሳ በአውቶማቲክ ካምቢዮ ተሽከርካሪ የማርሹ ዘንግ በአር ፊደል አቅጣጫ ከሆነ ምርጫ አንድ ተሽከርካሪውን ወደፊት ለማንቀሳቀስ ምርጫ 2 ተሽከርካሪውን ወደ ኋላ ለማንቀሳቀስ ምርጫ 3 ተሽከርካሪውን ለማቆም ምርጫ 4 ጉልበት ለመጨመር የዚህ ጥያቄ ትክክለኛው መልስ ምርጫ 2 ተሽከርካሪውን ወደ ኋላ ለማንቀሳቀስ የሚለው ነው። ጥያቄ ቁጥር 31 በአውቶማቲክ ካምቢዮ ተሽከርካሪ የማርሹ ዘንግ በኤል ፊደል አቅጣጫ ከሆነ ምርጫ አንድ ተሽከርካሪውን ወደፊት ለማንቀሳቀስ ምርጫ ሁለት ተሽከርካሪውን ወደ ኋላ ለማንቀሳቀስ ምርጫ ሶስት ተሽከርካሪውን ለማቆም ምርጫ አራት ጉልበት ለመጨመር። የዚህ ጥያቄ ትክክለኛ መልስ ምርጫ አራት ጉልበት ለመጨመር የሚለው ነው። ጥያቄ ቁጥር ሰላሳ ሁለት በአውቶማቲክ ካምቢዮ ተሽከርካሪ የማርሹ ዘንግ በኤን ፊደል አቅጣጫ ከሆነ ምርጫ አንድ ተሽከርካሪውን ሞተር ለማስነሳት፣ ምርጫ ሁለት ተሽከርካሪውን ወደ ኋላ ለማንቀሳቀስ፣ ምርጫ ሶስት ተሽከርካሪውን ለማቆም፣ ምርጫ አራት ጉልበት ለመጨመር። የዚህ ጥያቄ ትክክለኛ መልስ ምርጫ አንድ ተሽከርካሪውን ሞተር ለማስነሳት የሚለው ነው። ጥያቄ ቁጥር ሰላሳ ሶስት ከሚከተሉት ምልክቶች ውስጥ የተበላሸ መንገድ መሆኑን የሚያስጠነቅቅ የቱ ነው? የዚህ ጥያቄ ትክክለኛ መልስ ምርጫ አንድ ይሆናል። ጥያቄ ቁጥር 34 ከሚከተሉት ምልክቶች ውስጥ አደገኛ ቁልቁለት የሚያጋጥም መሆኑን የሚያስጠነቅቅ የቱ ነው? የዚህ ጥያቄ ትክክለኛ መልስ ምርጫ ሁለት ነው። ጥያቄ ቁጥር ሰላሳ አምስት የዚህ ምልክት ትርጉም ምንድን ነው? ምርጫ አንድ ለተላላፊ ቅድሚያ ስጥ፣ ምርጫ ሁለት ለአውቶሞቢል ቅድሚያ ስጥ፣ ምርጫ ሶስት ወደ አደባባይ ስለተቃረብ ተጠንቅቀ አሽከርክር፣ ምርጫ አራት የትራፊክ መጨናነቅ ስለሚያጋጥምህ ተጠንቅቀ አሽከርክር። የዚህ ጥያቄ ትክክለኛ መልስ ምርጫ አራት የትራፊክ መጨናነቅ ስለሚያጋጥምህ ተጠንቅቀህ አሽከርክር የሚለው ነው። ጥያቄ ቁጥር 36 የዚህ ምልክት ትርጉም ምንድን ነው? ምርጫ አንድ የአስፋልት መንገድ መጀመሪያ ስለሚያጋጥም ተጠንቅቀህ አሽከርክር። ምርጫ ሁለት የአስፋልት መንገድ መጨረሻ ስለሚያጋጥም ተጠንቅቀህ አሽከርክር። ምርጫ ሶስት ወደ አደባባይ ስለተቃረብክ ተጠንቅቀህ አሽከርክር። ምርጫ አራት ወደ ወንዝ ዳር የሚወስድ መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር። የዚህ ጥያቄ ትክክለኛ መልስ ምርጫ ሁለት የአስፋልት መንገድ መጨረሻ ስለሚያጋጥምህ ተጠንቅቀህ አሽከርክር የሚለው ይሆናል። ጥያቄ ቁጥር 37 የዚህ ምልክት ትርጉም ምንድን ነው? ምርጫ አንድ የአስፋልት መንገድ መጀመሪያ ስለሚያጋጥምህ ተጠንቅቀህ አሽከርክር። ምርጫ ሁለት የአስፋልት መንገድ መጨረሻ ስለሚያጋጥም ተጠንቅቀ አሽከርክር። ምርጫ ሶስት ወደ አደባባይ ስለተቃረብ ተጠንቅቀ አሽከርክር። ምርጫ አራት ወደ ወንዝ ዳር የሚወስድ መንገድ ስለሚያጋጥም ተጠንቅቀ አሽከርክር። የዚህ ጥያቄ ትክክለኛ መልስ ምርጫ አንድ የአስፋልት መንገድ መጀመሪያ ስለሚያጋጥም ተጠንቅቀ አሽከርክር የሚለው ነው። ጥያቄ ቁጥር ሰላሳ ስምንት የዚህ ምልክት ትርጉም ምንድን ነው? ምርጫ አንድ የአስፋልት መንገድ መጀመሪያ ስለሚያጋጥምህ ተጠንቀቅ። ምርጫ ሁለት የአስፋልት መንገድ መጨረሻ ስለሚያጋጥምህ ተጠንቀቅ። ምርጫ ሶስት በተደጋጋሚ የባቡር ሐዲድ ማቋረጫ ስለሚያጋጥምህ ተጠንቀቅ። ምርጫ አራት ወደ ወንዝ ዳር የሚወስድ መንገድ ስለሚያጋጥምህ ተጠንቀቅ። የዚህ ጥያቄ ትክክለኛ መልስ ምርጫ ሶስት በተደጋጋሚ የባቡር ሐዲድ ማቋረጫ ስለሚያጋጥም ተጠንቀቅ የሚለው ነው። ጥያቄ ቁጥር ሰላሳ ዘጠኝ የዚህ ምልክት ትርጉም ምንድን ነው? ምርጫ አንድ የባቡር ሐዲድ ማቋረጫ ስለሚያጋጥም ተጠንቀቅ። ምርጫ ሁለት የአስፋልት መንገድ መጨረሻ ስለሚያጋጥም ተጠንቀቅ። ምርጫ ሶስት በተደጋጋሚ የባቡር ሐዲድ ማቋረጫ ስለሚያጋጥም ተጠንቀቅ። ምርጫ አራት ወደ ወንዝ ዳር የሚወስድ መንገድ ስለሚያጋጥም ተጠንቀቅ። የዚህ ጥያቄ ትክክለኛ መልስ ምርጫ አንድ የባቡር ሐዲድ ማቋረጫ ስለሚያጋጥም ተጠንቀቅ የሚለው ነው። ጥያቄ ቁጥር አርባ የዚህ ምልክት ትርጉም ምንድን ነው? ምርጫ አንድ የባቡር ሐዲድ ማቋረጫ ስለሚያጋጥም ተጠንቀቅ። ምርጫ ሁለት የአስፋልት መንገድ መጨረሻ ስለሚያጋጥም ተጠንቀቅ። ምርጫ ሶስት በተደጋጋሚ የባቡር ሐዲድ ማቋረጫ ስለሚያጋጥም ተጠንቀቅ። ምርጫ አራት በጎን በኩል ከተገናኘው መንገድ ትይዩ የባቡር ሐዲድ ማቋረጫ መንገድ ስለሚያጋጥም ተጠንቀቅ። የዚህ ጥያቄ ትክክለኛ መልስ ምርጫ አራት በጎን በኩል ከተገናኘው መንገድ ትይዩ የባቡር ሐዲድ ማቋረጫ መንገድ ስለሚያጋጥም ተጠንቀቅ የሚለው ይሆናል። ጥያቄ ቁጥር አርባ አንድ የዚህ ምልክት ትርጉም ምንድን ነው? ምርጫ አንድ ወደ ግቢው መግባት የተከለከለ፣ ምርጫ ሁለት የከተማ ክልል፣ ምርጫ ሶስት ወደ ግቢው መግባት የተፈቀደ፣ ምርጫ አራት የከተማ ክልል ወሰን መጨረሻ። የዚህ ጥያቄ ትክክለኛ መልስ ምርጫ ሁለት የከተማ ክልል የሚለው ነው ጥያቄ ቁጥር አርባ ሁለት የዚህ ምልክት ትርጉ ምንድን ነው ምርጫ አንድ ወደ ግቢው መግባት የተከለከለ ምርጫ ሁለት የከተማ ክልል ምርጫ ሶስት ወደ ግቢው መግባት የተፈቀደ ምርጫ አራት የከተማ ክልል ወሰን መጨረሻ የዚህ ጥያቄ ትክክለኛ መልስ ምርጫ አራት የከተማ ክልል ወሰን መጨረሻ የሚለው ነው። ጥያቄ ቁጥር 43 በወቅታዊ ጥገና ጊዜ የሚታዩ የሚጠገኑና የሚለወጡ ክፍሎች፣ ምርጫ አንድ በአጠቃላይ መገናኛ ቦታዎችን አጽድቶ ግሪስ ማድረግ፣ ምርጫ ሁለት የሞተር እና ካምቢዮ ዘይት አይቶ መቀየር፣ ምርጫ ሦስት የዲፍሬንሻል ዘይት አይቶ መቀየር፣ ምርጫ አራት ሁሉም መልስ ነው። የዚህ ጥያቄ ትክክለኛ መልስ ምርጫ አራት ሁሉም መልስ ነው ይሆናል። ጥያቄ ቁጥር 44 ከፊት ለፊት የሚመጣ ተሽከርካሪ ረጅም የግንባር መብራት ቢያበራ በተቃራኒው ያለው የተሽከርካሪ ማብራት ያለበት፣ ምርጫ አንድ አጭር የግንባር መብራት፣ ምርጫ ሁለት ረጅም የግንባር መብራት፣ ምርጫ ሶስት ሀዛር፣ ምርጫ አራት ሁሉም መልስ ነው። የዚህ ጥያቄ ትክክለኛ መልስ ምርጫ አንድ አጭር የግንባር መብራት የሚለው ነው። ጥያቄ ቁጥር አርባ አምስት በጣም በሞቀ ሞተር ራዲያተር ውስጥ ውሃ ለመሙላት ቢያስፈልግ የተሽከርካሪው ሞተር መጥፋት አለበት። ምርጫ አንድ እውነት፣ ምርጫ ሁለት ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ ሁለት ሐሰት ነው። ጥያቄ ቁጥር 46 አሽከርካሪዎች ተሽከርካሪዎቻቸውን በወቅቱ ሰርቪስ በማስደረግ ከብልሽት የመከላከል ጥገና እንዲከናወን የማድረግ ኃላፊነት አለባቸው። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ 1 እውነት ነው። ጥያቄ ቁጥር 47 አንድ ተሽከርካሪ በጉዞ ላይ እያለ ሞተሩ ቢጠፋ እንደ ምክንያት የሚጠቀሰው የነዳጅ ማጣሪያው በቆሻሻ መደፈን ሊሆን አይችልም። ምርጫ 1 እውነት፣ ምርጫ ሁለት ሀሰት። የዚህ ጥያቄ ትክክለኛ መልስ ምርጫ 2 ሀሰት ነው። ጥያቄ ቁጥር 48 ነዳጅ ማደያ ውስጥ ነዳጅ ሲሞላ ሞባይል ስልክ ወይም ሌሎች ኤሌክትሮኒክስ ነክ መሳሪያዎችን በአካባቢው መጠቀም ችግር የለውም። ምርጫ 1 እውነት ምርጫ ሁለት ሀሰት። የዚህ ጥያቄ ትክክለኛ መልስ ምርጫ ሁለት ሀሰት ነው። ጥያቄ ቁጥር 49 በመንገድ ላይ የሚቀቡ ቅቦች የሚባሉት የማቆሚያ ስፍራ ቅብ፣ የማስተላለፊያ ምልክት ቅብና ቅድሚያ ስጥ የሚል ምልክት ቅቦችን ያካትታል። ምርጫ አንድ እውነት፣ ምርጫ ሁለት ሀሰት። የዚህ ጥያቄ ትክክለኛ መልስ ምርጫ አንድ እውነት ነው። ጥያቄ ቁጥር 50 የመንገዱን የቀኝ ጠርዝ አስጠግተው ከቆሙ ተሽከርካሪዎች ጎን በተደራራቢነት ማቆም አይቻልም። ምርጫ አንድ እውነት፣ ምርጫ ሁለት ሐሰት። የዚህ ጥያቄ ትክክለኛ መልስ ምርጫ አንድ እውነት ነው። የዛሬው የመንጃ ፍቃድ የኮምፒውተር ፈተና ይህንን ይመስላል። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ደግሞ ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ።